አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም እያለሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሀምዱሊላህ። ለቤቴ አዲስ የሆናችሁ ሰብስክራይብ ዮ ምልክት መጫን አትርሱ። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ላይክ ሼር አድርጉልኝ። ቪዲዮውን እስከ መጨረሻው ብዩት ማለት ነው። እንግዲህ ዛሬ የመጣነው እንግዲህ ያው በፊት መታወቃቸው ፊኪና አህሙ ናቸው። በጣም ደስ በሚል በፍቅር ያ ሁሉ ጊዜ አልፎ ከዚህ ደርሰዋል እና በጣም ደስ ይላል፣ ማለት ነው የሰው ልጅ ሲፋቀር፣ የሰው ልጅ ሲዋደድ እንዴት ደስ ይላል መሰላችሁ? እውነት በጣም ነው ደስ ያለኝ ማለት ነው። እና በአዲስ ቪዲዮ መጠዋል። በቃ እንደዛ ሆኖ ተከፍቶ ልብ ተሰብሮ ነበር። እሷም እንደዚሁ፣ እሷም በራሷ ደግሞ ልብ የተሰበረ ብላ አይታችኋል። ብዙ ነገሮችን አይተናል በነሱ ማለት ነው እየተከታተልናቸው ነበር። እሱም ለራሷ ሌላ ጋር እየሰራ ነበር እሷም ለራሷ ሌላ ጋር እየሰራች ነበረ። በጣም ተቂያቅሞ በጣም ተራርቀው ብዙ ጊዜ ቆይተዋል ማለት ነው። ግን ዛሬ ደግሞ እንደገና እንደ አዲስ ፍቅራቸው ታድሶ እንደውም የሚገርማችሁ ማለት ነው ፍቅር ያለበት ሰው እኮ ምንም ምንም ቢሆን አይለያይም የፈለገው ጠብ ቢመጣ የፈለገው በደል ቢመጣ መለየት የለም ማለት ነው። እና በቃ ዛሬ እንደዚህ በአዲስ በከት ተብለው ደስ በሚል መምጣታቸው በጣም ደስ ይላል ማለት ነው። እንግዲህ እሷም ብቻ ደስ ይላሉ። አቀራረባቸው በቃ ያ ሁሉ ነገር አልፎ እኛ ሲጀመር ወላሂ ነው የምላችሁ። በቃ እሱም በጣም ስለተከፋ እሷም በጣም ስለተከፋች እንደዚህ ጓደኞቻቸውም እነሱን ለማስታረቅ አንድም ሰው የገባም የለም። ግን ፍቅር ፍቅር ካለ ማንም በመሀል ቢገባ ሁለቱ ግን ዞሮ ዞሮ መገናኘታቸው አይቀርም። ሰው ከመሀላችሁ ሲገባ ብቻ ነው ተራርቃችሁ የምትቀሩ። አስታራቂ ፍቅር ያለው ሰው አስታራቂ አያስፈልገውም። በቃ አንድ ሰው ፍቅር ካለው ሁለቱ ነው የሚታረቁት፣ እና በጣም ደስ ይላሉ። እንደዚህ ታርቀው ዛሬ እዚህ ጋር መገኘታቸው የሚዲያችን ድምቀቶች ነበሩ። በፊትም አሁንም እንደዚሁ በጣም ደስ ይላሉ። እና እንግዲህ ዛሬ በአዲስ የመጡት ምንድን ነው፣ ጥያቄ በጥያቄ እየተፋጠጡ ነው የመጡት ማለት ነው። ልቀቀኝ ልቀቀኝ፣ እየተባባሉ በጣም ደስ ይላሉ። እውነት እና እንግዲህ ዛሬ ጥያቄ እየጠየቀችው ነው ምን በምን ተከፍተህ ነበረ? በቃ የተከፋህበትና ተከፋበት በኋላ ደግሞ የተደሰትክበትን ነው የተጠየቀው ጥያቄ። እሱ በጣም ያሳዝናል። በቃ ከአዳማ አዲስ አበባ ሲገባጅ ስልኬን ተቀምቼ ነበር። ያ ከፍተው ነበር። ከዛ በኋላ ደግሞ እንደገና ደግሞ ስልኬን ተቀባም በኋላ አንቺን አገኘሁ። አንቺን አግኝቼ ደግሞ በጣም ደስ ብሎኝ ተደስቼ ነበር። እንደገና ደግሞ ከአንቺ ጋር ስላይ ደግሞ በጣም በጣም ተከፋሁኝ ብሎ ይሄን ነገር ነገራት ማለት ነው። እንደገና ደግሞ አሁን ደግሞ አንቺን ሳገኝ ደግሞ በጣም ትልቅ ደስታ አግኝቻለሁኝ ይላታል። ያው እሷ ደግሞ እንደምታዩት በፊት በቢዝነስ ምክንያት የጀመረችውን ነገር ብሯን የወሰደባት አብሯት አብሮን የሚሰራ ጓደኛችን ነው ምናምን ብላ ያንን ነገር አነሳች ማለት ነው። እና ያው እንግዲህ ያሳለፉትን ህይወታቸውን እሷም እሱም ያሳለፉትን ህይወታቸውን እየተነጋገሩ ነው። ሁለተኛ ጥያቄ ደግሞ ምን አይነት ሴት ነው የምትፈልገው? ቆንጆ ሴት ቆንጆ ሴት ሆና ጸባይ የለላት፣ እንደገና ደግሞ ቆንጆ ሁና በቃ ቆንጆ ያልሆነች ሁና ጸባይ ያላት ቆንጆ ሆና ጸባይ የሌላት ሶስተኛው ደግሞ ቆንጆ ሆና ጸባይ ኑሯት አይን የሌላት ነው ያለችው ማለት ነው። እሱ ግን በቃ አንቺ ነው ያላት ማለት ነው። እና በጣም ደስ ይላሉ። በቃ እንደዚህ ፍክት ተብለው አምሮባቸው ተፈላልገው ምናምን ሲገናኙ እንግዲህ እኛ ደግሞ ሰርጋቸውን የምንበላ ያድርገን ከዚህ በኋላ አይለያቸው እንላለን። በጣም ደስ ይላሉ። ይቺ የማምሮባታል በቃ አሁን ያው አዲስ አበባ ከገባች አንድ አመት ሆናት ማለት ነው። አንድ አመት ሆነኝ አለች። እኔ አሁን 19 አመቴን ጨርሼ 20 አመቴ ልገባ ነው፣ አንድ ወር ቀርቶኛል እያለች ነው እንግዲህ አሞ፣ አንተ ልቀቅ ማለት ነው ጥላላቸው እና ብቻ ደስ ይላሉ እውነት፣ በጣም ደስ በሚል መጣዋል ፊኪያችን እንደምቀበላለች አውሉ አልፎ። ግን አንዳንዴ መታገስ ጥሩ ነው። ምንም ቢሆን ሰው ከተዋደደ መለየት የሚባል ነገር የለም። አሁን በዛ ሰዓተኛ ብዙ ብለናል። ለምን አያስታርቋቸውም? ጓደኛ ጓደኛ ብትሉ ወላሂ ምቀኛ ነው። አሁን እነሱ ስለተፋቀሩ ግን ጓደኛ ምቀኛ ስለሆኑ ብቻ እነሱን ያስታረቃቸው የለም፣ ግን ፍቅር ስላለባቸው ብቻ ሁለቱም ተገናኙ በራሳቸው ጠሪት ማለት ነው። በቃ ሰው ሳይፈልጉ ሽማግሌ ሳይሉ እነሱ ራሳቸው ታርቀው ነው የመጡት ማለት ነው። እና ፍቅር ካለ ማንም በመሀላችሁ ቢገባ ጊዜው ይረዝማል እንጂ መሳካት አይቀርም፣ መገናኘት አይቀርም። በቃ ፍቅር ያለው ሰው ቤትም ብሎ ይገናኛል፣ ሰውም አይፈልግም። እና በጣም ደስ ይላሉ። ያ ሁሉ አልፎ ዛሬ እንደዚህ እሷን ፈክት ብላ ተደስታ እሱም እንደዚሁ መገናኘታቸው ደስ ይላል። አሁንም ፍቅሮን ያብዛላችሁ፣ አላህ ደግሞ ከክፉ ነገር ይጠብቃችሁ፣ አላህ መጥፎን ጓደኛ ያርቅላችሁ ነው የምላቸው ማለት ነው። ወላሂ ነው የምላቸው። የተዋደደ ሰው መለየት በጣም ከባድ ነው። ሰረሃ ማለት ነው እናንተ የወደዳችሁትን ሰው መለየት ከባድ ነው። ሰው ከወደዱት ጋር አብሮ መኖር ደግሞ በጣም ትልቅ ትልቅ ትልቅ እድል ነው። የወደዳችሁት መለየት ግን በማትረባ በትንሽ ነገር በማትረባ በማይሆን ነገር በሰው አሉ ባልታ በሰው ወሬ እንዲህ አለሽ እንዲህ አለህ እያለ በመሀል ሰው ሲገባብን የምንወደውን ፍቅራችንን እናጣለን ማለት ነው። እና ከዚህ በኋላ እናንተ ደግሞ ጎበዝ፣ ጠንካራ መሆን አለባቸው። ፊኪም እንደዛው በቃ የሰው ወሬ ያለመስማት። እናንተ ተተዋደዳችሁ ማንም በመሀላችሁ ቢገባ ምንም ቢሆን የሚለያችሁ የለም ማለት ነው። እና በጣም ደስ ትላላችሁ የሚዲያችን ድምቀቶች ናቸው እና እንግዲህ አይለያችሁ እንላለን ማለት ነው እና እንደዚህ ደስ ይላል። እውነት የዩቲዩብ መንደር ተጣምረውልናል ደስ ይላሉ። እውነት በጣም ደስ ይላል። ሁላችንንም አላህ ፍቅሩን ይስጠን። አላህ ሰላሙን ይስጠን። አላህ ያዋደን። አላህ ደግሞ መጥፎውን ጊዜ አስወግዶልን ጥሩ ጊዜ ላይ ደርሰን ሁላችንም ኢትዮጵያዊ ነን፣ ሁላችንም ወንድንን ና በፍቅር የምንኖር አላህ ያደርገን እላለሁ። ቤተሰቦች ሁላችሁም ቪዲዮን እስከ መጨረሻ ቤታችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉልኝ። ሁላችንም ከልብ አመሰግናለሁ። ሰላም ሆኖልኝ